እሺ ሰላም ተመልካቾች፣ እንዴት ናችሁ? ኢትዮ ቤተሰቦች ሁሉ ሰላም ከኛ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ምንድን ነው የምናየው? ባለፈው ለት ኢንቫይት እንዴት እንደምናደርግ ሰዎች ልጆች መጥተው አከፋፈቱን አይተናል። ከዛ በመቀጠል ኢንቫይት እንዴት ሰው እንደሚጋብዙ አይተናል። ዛሬ የምናየው ደግሞ ገንዘብ እንዴት ነው ማውጣት የሚችሉት? ገንዘብ በምን አይነት መልኩ ነው ገንዘብ ማውጣት የምንችለው የሚለውን ዲቴል እያንዳንዱ ነገር እናያለም ማለት ነው። ከዛ በመቀጠል እቻውን እዚች ጋር አምፑል ምልክት አለች። ልክ እንደምትታያችሁ እዚች ምልክት ጋር አምፑል ምልክት የምትመስለው ጋር እሷን አንድ ክሊክ በማድረግ እዚ ጋር ኮይን ፖይንት፣ ኮይን የሚል አይከኖች አሉ። አሁን ለጀማሪዎችም እዚ ጋር ኮይን አለ እዚች ጋር ፖይንት የምትል አይከን አለች። ስለዚህ እኛ ምንድነው የምናደርገው ገንዘብ ማውጣት ከፈለግን ይሄ ስለሆነ ገንዘቡ ክሊክ እናደርገዋለን ማለት ነው። በዚ የኮይንና የፖይንት ልዩነት አስረዳችኋለሁ፣ እሱም በዲቴይል ከዛ በመቀጠል ምንድነው እዚ ጋር እዚ ጋ ምን አሉ እነዚህ የሰበሰብንባቸውን ቦታዎች አሁን በፓርቲ 40553 ፕላትፎርም ሪዋርድ ምንም አልሰበሰበም ሰበሰበም የ30 ቀኑን በዚ በዲቴል መረዳት ይቻላል። የ7 ቀኑን የ30 ቀኑን እና በመቀጠልኝ አሁን ገንዘብ ለማውጣት ስለሆነ ይፈልግ ነው ዊዝድሮ የሚለውን ዊዝድሮ የሚለውን አንዴ ክሊክ እናረጋለን ማለት ነው። ከዛ እንደዚ በምታዩት መልኩ ምንም ዛዛታ ሳይኖርበት እዚጋ በዶላር አስልቶ ያለንን ፖይንት እዚጋ ደግሞ ሜትር ምትላለች እዚ ጋ ዊዝድሮ የሚላለ ና አሁን እዚ ጋ ምንድ ነው የመጀመሪያው። እዚ ጋ በዶላር እዚ ፕላቶሮ ላይ ደስ የሚለው ነገር ምንም እዛ ግቡ ዚ ግቡ የለም በቃ በዶላር ራሱ አስልቶ ቁጭ ያደርገዋል ማለት ነው ገንዘቡ። ስለዚህ በመቀጠል እዚ ጋ ያለንን ዶላር ማየት እንችላለን። አሁን ይሄ ልጅ አንድ ዶላር እንኳ ይሞላል ሰራም 53 ዶላር ነው የሰራው። ስለዚህ እዚ ጋ ያመጣለታል የሰራውም ማለት ነው። ከዛ በመቀጠል ባንክ አሁን ለምሳሌ ባንክ ያስፈልጋል። ስለዚህ እዚችን ሜትር የምትለውን አይከን እዚች ጋ ያለችውን ቀስት አንዴ ክሊክ እናረጋለን ማለት ነው። በመቀጠል እንደዚህ አይነት ብራውዘር ይከፍትልናል። እንደምታዩት ዝጋ ኢፒ አለ፣ ከዛ ዚጋ ዩሲዲቲ አለ፣ ባላንስ አለ፣ ፔፓል አለ፣ ቴሌብር አለ። ዝጋ እንደምታዩት ሙሉ የኢትዮጵያ ባንኮች ማለት ይቻላል አሉ። ስለዚህ ኒያውን ማውጣት የምትፈልገው በንግድ ባንክ ቢሆን እችን እነካታለሁኝ ማለት ነው። በሁሉም ባንኮች አንድ አይነት ነው አሰራሩ እችን ከነካሁት በኋላ ዝጋ ጎቱ ሴቲንግ የምትል ትመጣለች። ጎቱ ሴቲንግ ብ አስገባለሁ ማለት ነው። ከዛ ዝጋ አንድ አይነት ያልሆነ ቁጥር ማለት አሁን አንድ አንድ አንድ ብሰጠው ላይቀበድ ይችላል። ስለዚህ አንድ አይነት ያልሆነ ቁጥር፣ ተመሳሳይ ያልሆነ ቁጥር የራሳችን ፓስወርድ እናስገባለን ማለት ነው። ገንዘብ ስናስገባ ገንዘብ ከዚ ከፕላትፎርሙ ስናወጣ የሚጠይቀን ፓስወርድ ይህንን ነው ማለት ነው። ስለዚህ ይህን ፓስወርድ ሲኩሪት በሆነ መልኩ እናስገባለን ማለት ነው። እሺ ከዛ በመቀጠል ምን አይነት ሲን የምትል ትመጣለች። እንደዚህ ሁለት ፓስወርዳችን እንትን ካልነው በኋላ ሲን ትመጣለች። ሲን የምትለውን አንዴ እንነካለን ማለት ነው። በዚህ መልኩ ምን አደረግን? ኮኔክት አደረግም ማለት ነው። ንግድ ባንክን እንትን ብለናል፣ ሞልተናል ማለት ነው። እቺ ፓስወርዷን አስገብተናል። ስለዚህ በመቀጠል አሁንም እዚች ጋ ምን አለች? ቢንድ የምትላለች። እሷን ክሊክ እና ስናደረግ የቅድሞ ፓስወርድ ያስገባ ነውን ይጠይቀናል። ስለዚህ እኔ ያስገባሁትን አስገባለሁኝ እሺ ጋይስ በዚህ መልኩ ፓስወርዴን አስገብቻለሁ ማለት ነው። እዚጋ የሚታዩን ፐርሚሽኖች አሉ እዚጋ እነዚህ እነዚህ የሚታዩናሉ ስለዚህ፣ እነዚህን በጥንቃቄ መሙላት ያስፈልጋል ማለት ነው። አሁን ብዙ ልጆች የሌላ ሰው ስም፣ የሌላ ሰው አካውንት እያስገቡ በጣም የተቸገሩ ነው እና በጥንቃቄ አሁን ለምሳሌ እዚጋ ፉል ኔም ይለኛል። ፉል ኔሚ እዚች ጋር በስነስርአት እዚች ጋር ያስገባለሁ አካውንት ያስከፈኩበትን እዚ ጋ ፎን ነምበር ይለኛል። ሲቢኢ ብር ያስከፈኩበት አካውንት ላይ ያለውን እችን አስገባለ። በመቀጠል ሞባይል እንትን ባንክ አካውንታችንን እዚጋ እናስገባለን ማለት ነው። ከዛ እነዚህ ፐርሚሽኖች ናቸው። እነዚህን ማንበብ ይጠበቅብናል ማለት ነው። ስለዚህ ምንድን ነው ዝጋ ስማችንን እናስገባለን። አሁን ለምሳሌ ጋ ስሜን የፈለኩትን ማስገባት እችላለሁኝ ማለት ነው። በመቀጠል እንደዚህ አድርገን እንሞላለን ማለት ነው። እንዳያችሁት ዝጋ ኑረድ ሰሄድ ይላል። ከዛ አካውንቴን ዝጋ ሞልቻለሁኝ፣ እዚጋ ስልክ ቁጥሬ ሞልቻለሁኝ ማለት ነው። ከዛ በመቀጠል ምን አስገባለሁኝ ማለት ነው። እዚች ጋ ያለችውን ሰሚት የምትለውን አንዴ ክሊክ አደርጋለሁኝ ማለት ነው። እቺን ክሊክ አደርጋለሁኝ አንዴ። በምታዩት መልኩ ሰክሰስ ብሎ እዚ ጋ ይመጣልኛል። ሜትድ የነበረችው ቅድም አሁን እዚጋ አካውንት ይመጣልኛል ማለት ነው። እዚጋ ከዛ አሁን ማውጣት ስለሆነ የፈለግኩት ዊትድሮ ነው የሚለውን ቀጥታ እነካለሁኝ ማለት ነው። አንዴ እሺ አሁን ዊዝድሮ ና የሚለውን በምነካበት ሰዓት ይሄንን አይከን ምን እያለይ ነው? 10 ዶላር አሁን ለምሳሌ ታች ጋር እንደምታዩት እዚች ጋ ሜትር አለች። ያያያችሁት ከሆነ እዚች ጋር ምን እያለይ ነው? እነዛ 10 ዶላር ማክሲመም፣ ከዚህ ፕላትፎርም ገንዘብ ለማውጣት 10 ዶላር መሙላት አለበት እያለይ ነው። ከዛ እዚ ጋር 10 ዶላር በስንት እንደሚመነዘር አሁን ባለው የኢትዮጵያ ምንዛሬ 1 ዶላር 148 ብር አካባቢ ነው። 148 ብር የሚሆነው 10 ሺህ ፖይንት ነው ማለት ነው። ስለዚህ በዚህ መልኩ ገንዘባችንን ከፕላትፎርሙ ማውጣት ይቻላል። በጣም ቀላል መንገድ ነው። ሌላ ጥያቄ ካላችሁ እንዲሰራላችሁ ቪዲዮ የምትፈልጉ ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ሰላም ዋሉ። መልካም ቀን